አሰላሙ አሌይኩም ወረሐመቱላሂ ወበረካቱ ውድና የተከበራችሁ የቻናል ተከታታዮች፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ስራ አፊያ፣ ጤንነት ሁሉ ሰላም ነው ወይ? ቪዲዮን ላይክ በማድረግ ጀምሩት ውድ እህቶቼ ማለት ነው። እና እኛ ጋር ሁሉ ሰላም ነው፣ አገር ሰላም ነው፣ አዝመራውም ሁሉ ነገር አልሐምዱሊላህ መልካም ነው። ከእናንተ ጋር እንዴት ነው? ዛሬ ይዤላችሁ የመጣሁት ስለ ዩቱብ ነው፣ ስለ ዩቱብ መስራት ጥቅም እኔ ጉዳቱን አላየሁትም እስካሁን ማለት ነው። ጥቅሙን ያየሁት እና አንድ ሰው ጥቅም አለው ሲላችሁ የፌዝ ወይም የቀልድ እንዳልሆነ እና መስራት የምትፈልጉ እንድትሰሩ ነው። መስራት የምትፈልጉ ነው ያልኩት። መስራት የምትፈልጉ አገር ከመግባታችሁ በፊት ሰብስክራይባችሁን ዎች አወር የሚባለው ወይም አራት ሺህ ሰዓትና አንድ ሺህ ሰብስክራይባችሁን አስተካክላችሁ ከገባችሁ እዚህ ሀገር ስትመጡ ለእህቶቻችሁ የሚጠቅም ነገር የሚያስተምር ነገር አረብ ሀገር አይታችሁ ኢትዮጵያን አይታችሁ ያለውን ነባራዊ ሁኔታ የሚገልጽ ቪዲዮ ለሰው የሚጠቅም ቪዲዮ ከሰራችሁ መለወጥ እንደምችሉና ዩቲዩብ ሰብስክራይባችሁ ሞልቶ ሞኔታይዝ ሆናችሁ ክፍያ እንደሚከፍላችሁ ለማስረዳት እና ለመናገር ነው የመጣውም፣ ማለት ነው። እና ዩቲዩብ ባለፈው ከፈለይ ብዬ ነግሬያቸዋለሁ። ባለፈው ኦገስት ላይ ከፍሎኛል። በፈረንጅ ስለሚልከው ነው፣ ኦገስት በኢትዮጵያ ምን እንደሆነ አልገባኝም። ብቻ ግን ከሁለት ወር በፊት ይመስለኛል ዩቲዩብ ከፈለይ ብዬ ቪዲዮ ሰርቻለሁ። ኦገስት ላይ ነው የከፈለኝ ማለት ነው። እና ኦገስት፣ ኦክቶበር፣ ሴፕቴምበር አልከፈለኝም። አሁን ደግሞ ይከፍለኛል ማለት ነው። በመጠባበቅ ላይ ይገኛለሁ። እንደውም ባለፈው አልነገርኳቸውም ስንት እንደከፈለኝ ማለት ነው። የከፈለኝ አስራ አንድ ሺህ ምናምን ብር ነው። እንግዲህ ዩቱብ ከጀመርኩ ከስምንት ወር በኋላ ነው የከፈለኝ ማለት ነው። ያ ለምንድን ነው የዘገየው? ሰብስክራይብ ሞልቶ ወቸ ይሄ ምንድን ነው፣ አራት ሺህ ሰዓቱን ሞልቶ ፕሮሰስ ስላለው የሚሞላ በቃ ብዙ ነገር ስላለው አልከፈለኝም ነበረ። አልተስተካከለም ነበር ቻናሉ ማለት ነው። እና ቻናሉ ከተስተካከለ በኋላ ዩቱብ በጀመርኩ በስምንት ወሬ የመጀመሪያውን ክፍያ ከፍሎኛል። የመጀመሪያው ክፍያ የከፈለ ደግሞ አስራ አንድ ሺህ ምናምን ብር ነው። ያኒ ይህ አስራ አንድ ሺህ ምናምን ብር ለእናንተ ቀላል ሊሆን ይችላል፣ ምክንያቱም አረብ ቤት ስላለን ማለት ነው። ኢትዮጵያ ላይ ግን ኢትዮጵያ ላይ መኖር ስጀምሬ ግን አይደለም አስራ አንድ ሺህ ምናምን ብር፣ አንድ ሺህ ብር ዋጋ አላት ስኖሪ ማለት ነው እና ይሄ በጣም ቀላል ነው። እኔ ይሄንን ዩቱብ እንትን ለማለት በጣም ዋጋ ከፍ እያሉ፣ ምክንያቱም ያኔ የጀመርኩበት ሰዓት ትንሽ ሀገራችን ላይ ሰላም ባለመኖሩ ምክንያት ዳታ አልነበረም ወይም ኔትወርክ አልነበረም እና ምን ኮኔክት የምናደረገው እዛ ለሚበርህድን ነው ነቢ መህጃ ከመከነ ሰላም ትይዩ ከመከነ ሰላም የሚመጣውን ዳታ እያሰርን ነበር የምንመጣው ማለት ነው። እና በቀን አራት የምመላለስበት ሰዓት ነበረ። ምክንያቱም አስሬው ስመጣ መንገድ ላይ ይቋረጣል፣ ወይም ደግሞ ቤት ደርሼ ትንሽ ከቆየ በኋላ ዳታ ይጠፋል። ሲጠፋ ግዴታ እዛው ሂዳችሁ በስንት መከራ የሚበራ የሚጠፋ አለ። ያንን ሁሉ ነገር አርጋችሁ አስተካክላችሁ ከመጣችሁም በኋላ ሊጠፋ ይችላል። ችግር የለውም ነገ እሰራለሁ እንዳትሉ ደግሞ የሃያ አራት ሰዓት አልሚትድ ሞልታችሁበታል። ገባችሁ? አንሊሚቴድ ካልተሞላ ቪዲዮ አፕሎድ አይሆንም ማለት ነው ዩቱብ ላይ ለዛ ብዙ ዋጋ ለተከፍሉ ትችላላችሁ ግን ትዕግስት ያስፈልጋል መስወበር ያስፈልጋል በኮሜንት ልትሰደቡ ምናምን የተለያየ ነገር ዩቱብ ማለት ብልግና እንደሆነ ሊመስላቸው ይችላል ቤተሰቦቻችሁ በቃ ስለ ዩቱብ አሰራር ወይም ስለ ዩቱብ ጥቅም የማይታወቅበት እንደዚህ ወጣ ብለን እንደ ልብ የምንቀርጽበት ምናምን ላይሆን ይችላል። ያን ሁሉ ግን መታገስ አለባችሁ። መታገስ መሶበር፣ በቃ እናንተ ወደፊት ማንንም እንዳሰሙ ማለት ነው በኮሜንት ይሰደባለው። ኦር ደግሞ የሚያቀኝ ሰው ስሙን እየቀየረ የሚያውቃችሁ ሰው በአካል የሚያውቃችሁ ሰው ስሙን እየቀየረ ብዙ ብዙ ብዙ ነገር ሌላችሁ ይችላል። በኮሜንትም ሊሆን ይችላል፣ በአካልም ሊሆን ይችላል። ብዙ ነገር ትባሉ ስላላችሁ እናንተ ግን ወደፊት ዩቱብ እኔ ከፍቼ ይከፍለኛል ብዬ አላስብም ነበር። በቃ ዩቱብ ይከፍላል ክፈቱ ምናምን ሲሉ ማለት ነው ዝም ብሎ ሳክስ ምናምን ይመስለኝ ነበር። ግን ይከፍላል። የሚከፍልሽ ደግሞ ወይም ለክፍያ ምድርሹ ደግሞ አንድ ሺ ሰብስክራይብ ሞልቶ አራት ሺ ሰዓት ሞልቶ ከዛም በኋላ ደግሞ ብዙ የሚሞሉ ፕሮሰሶች አሉ። በፖስታ ቤት የሚመጣልሽ የሆነ ወረቀት አለ። አካውንትሽን ትሞያለሽ፣ ፓስፖርትሽን የሆነ የሆነ ነገር ታደርጊያለሽ፣ ብቻ ብዙ ፕሮሰስ አለው። ሶ ያንን ፕሮሰስ ካለፍሽ በኋላ ጸንተሽ፣ ጎብዘሽ፣ በርትተሽ ከሰራሽ ዩቱብ ይከፍላል የሚለው ሰዎች የሚሉትንም እኔም እያልኩ ነው ስለከፈለኝ ማለት ነው። ባለፈው ከፈለኝ ብያቸዋለሁ። 11 ሺህ ምናምን ብር ነው የከፈለኝ። አሁንኛው ደግሞ የምጠባበቀው ኦልሞስት በዚህ ወር በእናንተ በፈረንጆች ማለት ነው በ21 ኦር 22 ላይ እንደሚገባ ቴክስት መቶልኛል ማለት ነው። ፕሮፋይል ላይ አስቀምጥላችኋለሁ ስንት ብር እንደሚከፍለኝ ማለት ነው። ገብቷችኋል። የባለፈው 11 ሺ ምናምን ብር ነው። አሁን ላይ ግን የሰራሁት እንደሰራሁት እንደተጠራቀመው ሳየው 20 ሺም ሊሆን ይችላል። ገብቷችኋል። ያው እንግዲህ ሲመነዝር ስንት እንደሚሆን ያው አካውንት ሲገባ 20 ሺ ሊሆን ይችላል። ምክንያቱም 117 ዩሮ ነው የሰራሁት። ዩቱብ ደግሞ የሚከፍልሽ በየወሩ የሚከፍልሽ ከሰባ ዩሮ ማለፍ አለበት ከሰባ ዩሮ ኦር ደግሞ መቶ ዶላር መሆን አለበት እንዲከፈል ማለት ነው ከዛ ሁሉ አንድ ሺህ ሰብስክራይብ ሞልተሽ አራት ሺህ ሰዓት ሞልቶ ለምን አስር ሺህ ሰብስክራይብ አይሆንም? ፕሮሰስሽ ሞልተሽ አካውንትሽ ተሞልቶ ፓስፖርትሽ ምናምን ተሞልቶ በሀገርሽ ፖስታ ይቺ ነገር ካልመጣች እንደዚህ ነው መሰለኝ አይ ይቺ ስድስት ዲጂት ነምበር ስድስት ይቺ ስድስት ቁጥር መታ፣ ዩቱብ ላይ ፕሮሰሱ ካልተሞላ ማለት ነው እቺ መታ በፖስታ ተልኮልሽ እቺ ካልተሞላች መቼም አይከፍልሽም ማለት ነው። እቺ ወሳኝ ነገር ናት። አገራችን ወግዲ ላይም ፖስታ ቤት አለ። የትኛውም ቦታ ፖስታ ቤት አለ። በዛ ፖስታ ቤት መሰረት ሁለት መቶ ምናምን ብር ትከፊ እና የፖስታ ሳጥን ቁጥሩን ተከራይተሽ ይሄ ይመጣልሻል ከዩቲዩብ። ይሄንን አውጥተሽ ይሄ ተሞልቶ ፕሮሰሱ ካለቀ በኋላ ክፍያ ይጀምርሻል ማለት ነው። እና ይቱን መስራት የምትፈልጉ እህቶቼ፣ በተለይ ልትመጡ ስትሉ፣ እዛ እንደ ልብ ስለሆነ እንትን ዋይፋዩ ማለት ነው፣ ሰዓታችሁን ሞልታችሁ ሰብስክራይብ ሞልታችሁ ኑ ቶሎ። እዛ ሀገር መታችሁ ቪዲዮ ስሰሩ በቃ አልታየም፣ ከተባለ ሰባት መቶ እስከ አንድ ሺህ ይታያል። ምክንያቱም የሀገሩን ነገር የሚናፍቅ ብዙ ስደተኛ ስላለ ዝም ተስሰሪ። የሚጠቅማቸውን ያየሽውን ስደተኛ፣ ስለ ስደተኛ ይሄ ነገር ብሰራ ይጠቅማል፣ ያስተምራል። የምትዩን ነገር እየቀረሽ ብትለቂ ያዩታል። እዛ ደግሞ ያው ከመዳን ቤት ስለማንወጥ ብዙ ዩታ ላይ ይኖረው ይችላል፣ ግን ሰዓትሽ ሞልተሽ መንጣት ትችያለሽ። ብዙ እይታ ባይኖረው ሰዓትሽን ሞልተሽ ሰብስክራይብሽን ሞልተሽ መንጣት ትችያለሽ። እዚህ ስመጪ በቃ ቪዲዮ እየቀረሽ አፕሎድ ነው የምታረጊው ማለት ነው። እዚህም ያው መብራት ካለ ሀገራችን ሰላም ከሆነ በአካባቢሽ ላይ የስልክ ፖል ካለ ዋይፋይ አስገብተሽ መስራት ትችላለሽ። ዳታ አባት ሞይ ቀን በቀን ዳታ አባት ሞይ ዋይፋይ ሰባት መቶ ብር እየከፈልሽ በወር ማለት ነው። ከስልክ ፖል ላይ ተጠልፊና ይገባልሻል። ልክ እንደ ማዳም ዋይፋይ ሰባ መቶ ብር ትከፍያለሽ። መጀመሪያ ስታስገቢ የሚከፈለውን ትከፍያለሽ። ሰባ መቶ ብርሽን በወር እየከፈልሽ እንደፈለሽ ቪዲዮሽን ትፖስትቻለሽ። ሀገርሽን ታሳያለሽ። የሚጠቅማቸውን ነገር ምክርም፣ ይሄ ይጠቅማል፣ ይሄ ለነሱ ጥሩ ነው የምትይው ነገር እየሰራሽ አፕሎድ ብታረጊ ዩቱብ ይከፍልሻል። እና ክፈቱ፣ ሰውን ብቻ ታበረታተው። እናንተም ክፈቱ መክፈት የምትፈልጉ ዩቱብ መስራት የምትፈልጉ ክፈቱ። አንዳንዴ ዩቱብ ለምን ክፈቱ ትያለሽ፣ ሀያ ሙስሊ ሴት ልጅ ሚዲያ ላይ ምናምን ምናምን። እኔ ዩቱብ ላይ ነው እየሰራሁ ያለሁት፣ ገባችሁ። ዩቱብ ላይ እየሰራ ነው እምሰራውም እንደዚህ በእስላማዊ ነገር ነው። ራቆቴን አልመጣው። የተወጣጠረ ልብስ ለብሼ አልመጣው። ኦኬ መጥፎ ነገር አልተናገርኩ። ሰውን አላማሁ፣ አልቦጨኩ። ስራ ነው እየሰራሁ ነው፣ ዩቱብ ስራ ነው እንዴ። ስራ ይዣለሁ እኔ ማለት ነው እየሰራሁብን ነው። ሶ አማ ሀራም ነው ካለን ህዴም መስራታችን በራሱ እኮ ሀራም ነው አይደለም። እሱ ተይኝ አዲስ አበባ ተመርምረን ለመሄድ እኮ አይደለም ይሄንን። ከዚህ በላይ እርቃን ተነስተን እኮ ኤክስሬ እንነሳለን፣ ራጅ እንነሳለን፣ ሙሉ ምርመራ አደል ይሄም ችግር የለውም። በቃ ለስራ ነው ከተባለ፣ እኔም ለስራ ነው የምሰራው እንደዚህ ለባብሽ ለስራ ነው የምሰራው መስራት የምፈልገው። አሁንም ስሩ ክፈቱ እም ቁጭ ብላችሁ ቤታችሁ ማለት ነው ተጨማሪ ስራ እስከመሰሩ ድረስ ዩቲዩብ ጥሩ ነው። ዩቲዩብ ጊዜ አይፈጅም። እንዲህ ቁጭ ብለሽ ስምንት ደቂቃ ምናምን ቪዲዮ ትቀርጫለሽ፣ ተፖስቻለሽ፣ ኋላ ወደ ስራሽ ትሄጃለሽ ማለት ነው። ገባሽ? ምንም የሚወስደው ጊዜ ምናምን አይኖርም ግን ሰው እስከሚያቅሽ ሰብስክራይብ እስከሚያረግሽ ምናምን ያ ያ ነገር ትንሽ ያለፋሻል። ብትለፊም ትግስት ያስፈልግሻል። ታግሰሽ የሰራሽው ነገር ፍሬ ያፈራል። እኔ ታግሽ የሰራሁ ነገር ፍሬ አፍርቶልኛል፣ በእናንተም እገዛ በኔም ጥረት። ሰውየው ደግሞ ካልጣረ ሰበብ ካላደረሰ በሰው ብቻ እንትን አይልም። እኔ መጀመሪያ ቪዲዮ ቀርጭ ስለቅ እከሌ ታስተዋውቅልኛለች እከሌ ሰብስክራይብ ታረግልኛለች በከሌ ምክንያት ሰብስክራይብ ተደርጌ ዩቱብ እሰራለሁ ብዬ ምንም ያልኩት ነገር የለም። ጌታዬን ተማምኜ ሰርቻለሁ። በእናንተ ብርተስም በእናንተ ጥንካሬም በእኔም ጥንካሬ እዚህ ደርሻለሁ እና ዩቱብ ይከፍላል። ስሩ፣ ተቀየሩ። እኛንም ሰብስክራይብ አርጋችሁ እንትን ብላችሁና እናንተም ሰብስክራይብ እየተደረጋችሁ ዩቱባችሁን ክፈቱ። ዩቱብ ይከፍላል ይከፍላል። ገባሽ? ይሄ ሮብ በመጣ ቁጥር ማክሰኞ በመጣ ቁጥር ኦር በሀገርሽ ያለ ገቢያ በመጣ ቁጥር የሽንኩርት ኦር ደግሞ የሻምፖ የሳሙና ስጠኝ ምናምን ከማለት ራስሽ ስር ታርገሽ ትከባበሪ ያለሽ በቃ ትደገግፊ ያለሽ ቤት ውስጥ ማለት ነው። እሱ ቤት ውጭ ሰርቶ ቢመጣ አንቺ ደግሞ ቤትሽ ቁጭ ብለሽ የቤት ስራሽን እየሰራሽ ዩቱብ ብትሰሪ ለራስሽ እጅሽን የማያጥርሽም ጥሩ ነው። ለራስሽ ለራስሽም ገቢ ያለሽ ማለት ነው እና የኔ ዩቱብ ክፈቱ፣ ስሩ፣ ይከፍላል። እኔ ለሁለተኛ ጊዜ ሊከፍለኝ ነው፣ ለሁለተኛ ጊዜ ዩቱብ ሊከፍለኝ ነው። እንግዲህ ተኸየሉ። በእርግጥ እኛ በጣም ብዙ እይታ የለንም፣ ገባችሁ። እንደዚህ አስር ሺህ ኦር አስራ ሁለት ሺህ ምናምን እይታ ቢኖሩ ቪዲዮ ማለት ነው እስከ አርባ እስከ ሀምሳ ሺህ በወር ይገኛል። አረብ ሀገር የምንሰራውን ያክል ብር ማግኘት ይቻላል። ግን ያው ለምን እንደሆነ አላውቅም። ስደተኛ መታዘዝ ስሰራ ኦር ካፕል ካልሆኑ ድራማ ፈጥሮ የሆነ አላ የውሸት ነገር ካልተሰራ እይታ ስለሌለው ያ ታዬ ከተባለ 5000፣ 4000፣ 1000፣ 2000 ነው። ያ ደግሞ የሚቆጥረው 3 ዶላር፣ 2 ዶላር ምናምን ነው። ቢሆንም አልሐምዱሊላ እና ዩቱብ ስሩ። መስራት የምትፈልጉ ነገ ዛሬ አትበሉ፣ አትፍሩ ቪዲዮ ለመቅረጽ ደግሞ በጣም እንደዚህ ቁጭ ብሎ ብቻ እንደማውራት ማለት ነው። ቪዲዮ መስራት በቃ ድፍረት፣ ጥንካሬ፣ በቃ ፍላጎት ካላችሁ ማለት ነው ሁሉ ነገር ይቀረፋል፣ ይሰራል። ዩቱብ ክፈቱ። መክፈት የምትፈልጉ እየፈለጋችሁ የምትፈሩ አላችሁ፣ ቪዲዮ ለመስራት ምናምን እንደዚህ ብሳሳትስ፣ እንደዚህ ምንም ችግር የለውም። ቪዲዮውን ቅርጽ አድርገሽ ምናምን ፖስት ችው ሰብስክራይብሽን ወሽ አወረሽን ሞልተሽ አገርሽ ይቶሎ አገርሽ ከመጣሽ እህቶች ምናምን ያበረታቱሻል፣ እና አበረታታሻለን መስራት ትቻያለሽ የሚል መልእክት ለማስተላለፍ ነው ዛሬ የመጣሁት እና በዛው ባችሁ ውድ እህቶቼ፣ በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።